እሺ አንተ አስልከን መልስ አያስወሩህም። እሺ እስከዛው፣ ወንድማችን ከኤርትራ ኤርትራዊ ነው። ኤርትራዊ በትግራይ በኩል ሀሳብ መስጠት አይገባውም፣ ነውር ነው። ግን አንድ ነገር አለ፣ ሀሳብ እንዲሰጥ የሚፈቀድበት ሀሳብ፣ እሱም ትግርኛ ቋንቋ ይባላል። ይህ ወንድሜ ይቀጥል በቋንቋ አንድ ስለምንቀጥል። ዛሬ አመሰግናለሁ ስለሰጠኝ ድል፣ በጣም አመሰግናለሁ።

የለም ፊቱን እንትን ብሎብኝ። ምኑ ብለሽው ነው? ተኮራልፈናል እኮ በማላውቀው ነገር አፍርፎኛል። አንተ ታዘዘው፣ ስነ ስርዓት ይኖረን፣ እምከፍልለናል ምኑ ብለሽው ነው? ቆንጆ ዋ፣ ምንም አላልኩትም። ይሞችሽ አንቺ ደስ በቃ አኔ ያዝ ተጫወት። ቆንጆ በሌላ ጉዳይ ላይ እና እና ያው ጅቦ የቁቡን የከፈለለት ሰው ስላለ ነው። አሁንኛም እኛም የቁቡን ከፍለን ሀሽታግኑ ሰጅኝ እያላት ነበር ና ከብልጽግናዎች የቁ ተከፍሎለት ነው። እናንተ የሚያቅቡ ክፈሉ፣ አውሰዱት ውሰዱት። ይሄን ሰውዬ እንደዚህ እያደረግን በየጊዜው እያገለባበትን ስራ ብናሰራው ይቻላል፣ ይሻላል ነው የምለው። እጅ ግን ጥሩ አይደለም፣ አደለም ለደው ትግርኛ አክሰንት ኩያ ኩክያ ምናምን ኮክ ምናምን አይሰራም ላይ ነበር። አይ ምንድን ነበረ ምንድን ነው እንገዳደላለን፣ አንገዳደልም ሲሉ ነበር። አሁን ደግሞ እነሱ የሀረርን ሳንጨርስ ደግሞ እነሱ ምርስበርስ ነው ግራ ገብቶኝ ነው እንጂ ጅቦ እየሰጠ ምን እሺ እህታችን አና ሊን ኩሀ ቀጤ አንዬ ምንድነው የሚያጣላቸው? አልገባኝም። እንደ ሞድሬተር ገብቶብን እናት ካሊፋ

ህዝብ ይስማልኝ አንተ አስሩም ሴት አፈቀድኩ እያልኩ ይኸው ቤተሰብንም እኔንም ጨምሮ ደሀ አደረከኝ። እኔ ለአንተ ሴት የሴት እንትን ባልተፈጠረልል ነው ምን ይሻላል? ቆይ አንተ ምን ይሻላል? ጭራሽ የእኔ ሞድሬተር ተነስቶ ሞድሬተር ማ እናት። እሺ ኮስኮስ ነ አይፈ በቃ እንዴ መጀመሪያ አመሰግናለሁ። ምን በላለ ጅቦ ምንድን ነው? ኖ ኖ ኖ ቁም ነገር። ቅድም የሆነ ሰውዬ ቪዲዮ ልክ ላለው ብዬ የራሳቸው ነው ተስተባብሉት። ፀጉር ቤት ሀረር ጥያቄ አለኝ። ስለ ሀረር ሀረር የኦሮሞ መሬት ነው ወይስ የሶማሌ መሬት ነው? ግራ ስለተጋባው። አንቺ አማራ ነሽ ይሄ የኦሮሞ ጉዳይ ነው ነው። እኔ ኢትዮጵያዊ ነኝ። ፍፁም በማይመለከተን መግባት ደግሞ ነውር ነው ነው ነው። ይሄ እኮ ለጀነራል እውቀት ነው። አሁን ከኢትዮጵያ ውስጥ የተቸገር ነው። ጀነራል እውቀት የለንም። ለዛ ነው እኔ አሁን ትግራዋይ እኔ አሁን ለጀነራል እውቀት አብይን እንደዛ የመናገር ድፍረት ያለው ሰው በመኖሩ ደስ ብሎኛል እና እውነት የሶማሌ ነው የኦሮሞ ነው የክልል መሪ አብይ አህመድ ለተናገሩት ንግግር ይቅርታ ይጠይቁ አላለም እኮ አንድ የሆነ ፕሮግራም ይሄ ይመጣል። በእሱ ሰውዬ ዙሪያ ወይ ስለ አልቃነው ነው ለመጀመሪያ ጊዜ ኢትዮጵያ ውስጥ ወንድ ያየሁት ከእሱ ሰውዬ ነው። ሌላላቸው ተናገሩ። ለተናገሩት ንግግር ይቅርታ ይጠይቁ። አባቶቻችንም ቢሆን ስማሌዎች መስሚያቸው ተጥነው። ኧረ ይመችሀል አቦ በእናትህ በጣም ነው በቃ የተመቸኛ አቋሙ ሆነ፣ ጽድት ያለ አቋም። እኛ የምንፈልገው ጠቅላይ ሚኒስተር ሰላም የሚሰጠን እንጂ ሰላምን የሚያደርስ አደለ። ኬት ያወቁትን ነው ኬት የተማሩትን ነው። ለሶማሌ ክልል አምስት አመት አገዛዝ ሊመጣ ስለሆነ የሚዩት ማድረግ አልችልም። እንዲ ስማ ገብሰስ ትናርግ ማሪን አጥፈውስ ስለዚህ ሞክሪ ስ አድርጊ። እዚህ ጋር ገና ገና እያለ የሚስቀው አገውነትሽን ተናገሪ። እኔ ኢትዮጵያዊ ነኝ አገው ምናምን አረግ ነው አ ጅቦ እኔ አገቦ ምንም አይደለሁም። እኔ ዘሬ የለኝም፣ ዘሬ ኢትዮጵያዊ ነኝ። ኧረ እኔ ኢትዮጵያዊ ነኝ። የምን ጎጃሜ ነው? ጅቦ ነገር አፈልገኝ እና አንተ ዘሮችን ከታ ከዚህ ታስተዳድባቸዋል። እገልሻለሁ፣ አገናኝልሻለሁ። እንደዚህ አይነት ነገር ምን መሰለሽ፣ አሁን እኔ ባልኖርም ሌላ ቤት ቢገናኙ ይህን ቃል ማውጣት የለባቸውም። ትምህርት ለትምህርት ያክል ነው። ብዙ ምን መሰለሻ ኔ አሁን ይሄ በአማራውም፣ በኦሮሞውም በትግራዊም ያለ ነገር ነው። የሰው ልጅ አንድ አይነት አስተሳሰብ ይኖረን ብለው የሚያምኑ ሰዎች ሀሳባቸውን እንዲቀይሩ መድረክ ሰው ልጅ ብዙ አይነት አስተሳሰብ አለው። አሁንም እየተደወለብሽ፣ ማን ነው የሚደውል? እስከመጣ ውስጥ ከመጣ ድረስ የሀሳብ ልዩነት ቢኖረውም አማራ ነው እና ሀሳብን በሀሳብ መሻሻጥ መገበያየት አለባችሁ ብዬ ፕሮግራሜን እዚህ እጨርሳለሁ። መሐሪ ገና ገና እያለ እየፎከረ ነው፣ እሱን ወደፊት እናይበታለን። ያው እንደ ሀሳቤ የጸና ሀሳብ ነው። ብርሃኑ ጁላ ግን ወጥቶ በትግራይ ሕዝብ ላይ በተለይ በምግበይ ላይ ያደረገውን ነገር እቃወማለሁ፣ እንዲያስተካክልም እንደ ሱማሌው ልጅ ቃል በቃል ደፈር ብዬ ቆፍጠን ብዬ ብርሃኑ ጁላ የኢትዮጵያ ጠቅላይ ኢታማዦር ሹም ወጥተው የትግራይን ሕዝብ ይቅርታ እንዲሉ እጠይቃለሁ። ካልሆነ ግን ኢትዮጵያ የአሰብ በር የሚባለው ነገር እዚህ ጋር ይቆማል ማለት ነው። እኛም የኤርትራውያን መጫወቻ